የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳ በክልሉ ወቅታዊ ሁኔታ ላይ ለጋዜጠኞች ማብራሪያ ሰጥቷል። ጊዜያዊ ርዕሰ መስተዳድሩ በማብራሪያቸው አሁን ላይ የትግራይ ክልልን ወዳልተገባ ጦርነት ለመክተት እየሰራ ያለ ኃይል አለ ያሉ ሲሆን ለዚህም ያልተገባ ተግባር ከሻዕቢያ ጋር የሚሰሩ አካላት መኖራቸውን ገልጸዋል። ይህ አይነቱ ተግባር ክልሉን አደጋ ላይ የሚጥል መሆኑንም ነው ያነሱት። እኔ ሻዕቢያ ጋር ግንኙነት የለኝም ይላል፣ ግንኙነት አለኝ የሚል ሰው አለ ብዬ አላምንም። እሱ እንዳልኩት እኔ በማውቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። የለኝም የሚል ሰው ያስተባብል፣ አለኝ አላቸው የሚል ሰው ደግሞ ማስረጃ ያቅርብ። ጥያቄ አይጠቅመንም ነው። የኢትዮጵያን ሉዓላዊነት አደጋ ላይ ይጥላል፣ የትግራይ ህልውናንም አደጋ ላይ ይጥላል። ምክንያቱም እነህ ግንኙነቶች ለትግራይ ህዝብ ማር በማዝነብ ከሚታወቁ ሰዎች ጋር የተደረጉ ግንኙነቶች ስላልሆኑ ሰው ከዚህ አንጻር እገሌ እኔ የለኝ ግንኙነት የለኝም ካለ ጊዜ ርድረው አላቸው የምላቸዋሉ። እነዚህ ሰዎች ጥቂትም ቢሆኑ አደጋ የመፍጠር አቅማቸው ግን ከፍተኛ ስለሆነ ከዚህ አንጻር ነው መታየት አለበት። አሁን በክልሉ የታየውን አንጻራዊ ሰላም ለማመስ እየሰሩ ያሉት ኃይሎች የክልሉ መንግስት በትግራይ የነበረውን ህገወጥ የማዕድን ሀብት ምዝበራን ለማስቆም ይሰራቸው ለነበሩ የህግ ማስከበር ስራዎች ከፍተኛ እክል የነበሩ መሆናቸውንም ነው የገለጹት። ወርቅ ንግድ፣ ህገወጥ እንቅስቃሴ፣ ሰዎች ዝውውር በጣም አደገኛ በሆነ ደረጃ ነው ያለው። ኢንፋክት እዚህ ትርምስ ውስጥ እንድንገባ አስተዋጽኦ ከሚያደርጉት ችግሮች አንዱ የዚህ ቡድን ደጋፊዎች ነን ወይ በአንድ መልኩ ከኤርትራ ጋር ልንሰራ ነው ምናምን የሚሉት ወገኖች የምራቸውንም ከኤርትራ ጋር የመስራት ወይ መራቸውንም ፌዴራል መንግስት የመጣል ፍላጎት ስላላቸው ብቻ አይመስለኝም። ትንሽ መስከን ካለ ለፍርድ የሚቀርቡበት ሁኔታ ይፈጠራል። ሶ ይሄ የሰዎች ስውር በስፋት ነው ያለ። እዚ ላይ የተሳተፉ ሰዎች መረጋጋትን ቢጠብቁ በጣም ነው የሚገርመኝ። ወርቅ ንግድ ውስጥ የሚሳተፉ ሰዎች መረጋጋትን ቢመርጡ በጣም ነው የሚገርመኝ። የወርቅ ቁፋሮን እናስቆም ብለን ታስክ ፎርስ አቋቁመን እዛ ያሉ ሰዎች እንዴት እኛ ሳንታመን ቀርተን ነው ወይ ከሌላ ቦታ ኮሚቴ የምታቋቁመት ብለው ፕራክቲካል ስራ እንዳይሰራ አደረጉ። ይሄ አሁን ለሚደረገው እየተፈጠረ ያለው ትርምስ ክልሉ ከዚህ ቀደም በነበረው ጦርነት አላስፈላጊ ችግር ውስጥ መግባቱን የገለጹት የጊዜው አስተዳደሩ ርዕሰ መስተዳደር ጌታቸው ረዳም ክልሉ አሁን ባለበት ሁኔታ ለግለሰቦች ጥቅም ሲል ምንም ዓይነት ጦርነት ውስጥ ለመግባት ፈቃደኝነት የለውም ብለዋል። ክልሉ ጦርነት ያስተናግዳል መፍሱ ማስተናገድ አይችሉም። አንድም ትግራይ ወጣት ለእንደዚህ ዓይነት ርካሽ ተግባር መስዋዕት ለመሆን ዝግጁ አይደለም። አንድ ነገር በእርግጠኝነት የምናገረው ትግራይ ላይ ጦርነት በሌላ አካል ከታወጀ ብቻ ነው የትግራይ ወጣት ሊዋጋ የሚችለው። ከዚህ ውጭ የገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለም። ሰው የሰረቀውን ገንዘብ ለማቆየት ብሎ ወዲያ ወዲህ የሚንከላወስ የሆነ ሰው አይጠፋም። እሱ ግን ብቻውን ነው። አላፊ አግዳሚም በክርኑም በምኑም ሊያስቆሙ የሚችል ነው። ትርምስ ግን የህዝብ ትርምስ ለማስመሰል የግል አጀንዳቸውን የህዝብ አጀንዳ ለማስመሰል የሚያደርጉት ጥረት ምን ያስመስለዋል? ትግራይ ሌላ ዙር ጦርነት የናፈቀው በሚያስመስል ደረጃ ነው ሲገልጹት፣ እንትኑ ሆታው እንደዛ ነው አይደለም። የትግራይ ህዝብ በፍጹም ሌላ ጦርነት ማስተናገድ አይችልም። በቂ ይሞተናል፣ በቂ ይረግፈናል። በቂ መሰረተ ልማት ወድሟል። በአሁኑ ሰዓት እነዚህ ኃይሎች በተለያዩ የትግራይ አካባቢዎች ላይ ህገወጥ መንግስት ለመመስረት ጥረት እያደረጉ መሆናቸውን ገልጿል። የክልሉ ነዋሪ በአሁኑ ወቅት የሚፈልገው ጦርነት ሳይሆን ሰላም ብቻ ነው ሲሉም አስታውቀዋል። መንግስትነት ማህተም በመንጠቅ አይመጣም። የህዝብን ልብ በማሸነፍ ህዝቡ ምን እያለ ነው? አገልግሎት ነው የሚፈልገው። አይ ማህተም የያዘ ነው የሚመራኝ የሚል ህዝብ የለም፣ ውሸት ነው። ዘጠና ፐርሰንቱ ህዝብ ጌታቸውን አይደለም ሰላምን ልማትን መረጋጋትን የተፈናቃይ መመለስን ስለሚደግፍ የትግራይ ህዝብ ለውጥ ይፈልጋል። የትግራይ ህዝብ መረጋጋት፣ የትግራይ ህዝብ ሰላም ይፈልጋል። የጥይት ድምፅ መስማት አይፈልግም። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳ በህገ ወጥ መንገድ ሊያዝ የሚችል ምንም አይነት ስልጣን የለም ሲሉ ተደምጠዋል።